ውሃ ያምን መርዙን እንትና ያናደፋውን ከውሃ ካላ አበላሻው ሽታን ሲሰማ ለሌሎችም ይመጣል፣ ንቡ ይነድፋቸዋል። እሳቸው ግን ምንም አልመሰላቸውም። ጨዋታችንና ቋርጥ ንቦቹ እርሶን ከበዋል፣ ጉዳት ሊያደርሱም ይችላሉ አልናቸው። እሳቸው ግን ጡት እንዳየ ሕፃን ንቡን ሲያዩ የሚደሰቱ እንጂ የሚከፉም አይደሉም። ቢከበቡም ቢነደፉም ወይ ፍንክች ቀሱቢክ ነቴስ እንትና የነደፋ ስለሆና ነው ይህንን ቦታ የምነካካው ነደፋ፣ ያንን እንትናውን ሽታን ለማጥፋት ነው። ጨምሮ በቃ ሽታን ሲሰማ መጥቶ ነጥፎ እንትና መጥቶ በቃ ደጋና ደርሳል። ያው ውሃ ከነካ በቃ ሽታ የማርዛማ ሽታ ይጠፋል። ከዛነ ሌሎቹ አይመጣም ቀፎም ግን ስራውን ይሰራል። ባሃዲያ ዞን ሻሻገ ወረዳ ቡጣንቾ ቀበሌ ነዋሪ የሆኑት አርሶ አደር መለሰ ለፌቦ ማር አምራች አርሶ አደር ናቸው። በዓመት ከ2000 ኪሎግራም እስከ 3000 ኪሎግራም እንደሚያገኙ በንብ እየተነደፉ ነው የነገሩን። በብር ሲተመን በአማካይ አምስት መቶ ሺህ ብር ገደማ ያገኛሉ። ገቢ ስለሚያገኝም ማርም ስላ እንትና የሚሆን መድኃኒትነትም ስላለ የገቢ ሚ ስለሆነ ከባህላዊም ጭምር ወደ ቀፎ ስልሳ አምስት አለ በዓመት ወደ ሁለት ሺህ ኪሎ ግራም ሦስት ሺህ ኪሎግራም እንደዚህ ያገኛል። ብዙ ነው ብዙ ብዙ ይገባል። ወደ ብር ሲመለስ ወደ አምስት መቶ ሺህ እንደዚህ ይገባል። በዓመት ሁለቴ ስለምናገኝ ነው። ሌላኛው ማር አምራች አርሶ አደር አብደላ ሐሰን፣ የመጀመሪያ ሚስት ያገኘሁት በማር ነው ይሉናል። በሌላ ቋንቋ ማር ሚስት አስገኝቶላችኋል? የመጀመሪያ ሚስት ያመጣሁት በማር ነው። በልጅነቴ ትንሽ ሆኜ ሲያመጣ የመጀመሪያ ሚስት ሲያመጣ በማር ብቻ ነው ያመጣሁት። ማር ቀፎ ሰቅዬ እዚህ ጋር ሶልቻ የሚበረገል ነበር ጫካ ነበር ቅርባችን፣ እዛ ሰቅዬ እዚህ አምጥቼ እዚህ አይደለም ነበር ቤቶች፣ እዛ ነበር እዛ ጋ ግብቼ በማር ነው ያመጣሁት። አይደለ ለቤተሰባ ለሚ ማር ሽጬ ነው ያመጣሁት። ልብስ ያላባ ሴራ ሁሉም ሴራውን ጨርሼ በማር ብር በማር ብር ባህላባ ዞን አቶ ቱሎ ወረዳ አንደኛ ፎጠቃ ቀበሌ ነዋሪው ማር አምራች የሆኑት አብደላ ሀሰን በስንት ብር ይሁን? የመጀመሪያውን የማር ሽያጭና የመጀመሪያቸውን ሚስት እንዲያገኙ የጥሎሽ ዋጋቸውን እንዲከፍሉ ያስቻላቸው ያን ጊዜው ኪሎ ሁለት ብር ከሀምሳ ነበር የሚሸጠው። በኢንስራ ነው የምናስገባው። ጊዜው ተመችቶ በጣም ማሩ ስለተመቸኝ ሌላ ብር የለብኝም ነበር። በ በዛ ብር ሁሉም ሁሉን ነገር ንትን የቤተሰቧን የእሷን ቤተሰብ የራሱን ጨርሼ አመጣው። የአላባ ሴራን ደንቡን፣ አዎ ገበራ ምናምን ምናምን አለ አለ። አዎ እሱን አረኩ። ያን ጊዜ ምርት በብዛት መሬትም አልሰረም ነበር። ማር ነበር በቃ የሰረውት ለነገሩ እኮ ባህላባ ዞን አቶቴ ኡሉ ወረዳ ማር አምርተው ገንዘብ ያገኙበት ገንዘብ አግኝተው ቤተሰብ ያስተዳድሩበት አቶቴ ኡሉ ማለት ባህላብኛ ትርጓሜውን በተግባር ገልጠውታል። አቶቴ ኡሉ ማለት አቶቴ ማለት ምርት ማለት ነው ባህላብኛ ምርት ማለት ነው። አቶቴ ማለት ምርት ማለት ነው። ምርታማ ማለት ነው። ውሎ ማለት ደግሞ ባላቢኛ ወለላ ማር ማለት ነው። ወለላ ማር ማለት ነው። ወረዳችን ስም ስያሜ ሲወጣ አቶቴ ውሎ ብሎ ተወጣ። ከወጣ በኋላ ወለላውን የማ ድሮም እየሰራን ነበር፣ ግን ትክክለኛ ወለላውን ሰርተን ለመንግስት፣ ለሚን እናሳውቅም ብለን ብዬ ነው የጀመርኩ የምዕራብ አዘርነት በርበሬ ወረዳ ነዋሪው ተሾመ ወልዴ መምህር ናቸው። ከመምህርነት ሙያ ጎን ለጎን ንብ ያነቡ ፣ ማሩን ይቆርጡታል። በዓመት እስከ 75 ሺህ ብር በትንሹ ያገኛሉ። አሁን በዝን ሰዓት ብዙ ጋር ማር የለም። እኔ ግን በጣም ያው ጥቅም ትዳር እንትን በተራቡ ሰዓት ስለጠባሁ አሁን አበባ ያለበትን ቦታ ሄደው ያመጣሉ። ያው እየቆረጥኩ ትላንት ትላንት ትላንት ወደ 75 ኪሎ ወስደዋለሁ። መንግስት ኪሎ በስንት አንድ ሺህ ብር ኪሎ ሰባ አምስት ሺህ ሌላኛው የመስቃን ወረዳ ማር አምራች ሲራጅ አወል ንብ ለኔ ሕይወቴ እናትና አባቴ ነው በማለት ለንብ ያላቸውን ትልቅ ቦታ ይገልጻሉ እኔ ህይወቴ ነው ንብ እናቴም አባቴም ህይወቴም ነው ቢነድፈኝም ብነደፍም ልጆች ያስተማርኩበት ቤት የሰራሁበት በንብ ነው፣ በንብ ውጤት ነው። ስለዚህ ንብ አባቴም እናቴም ያልኩት በዛ ነው። ስለዚህ እርሶ እናትና አባት እዚህ ቀፎ ውስጥ ናቸው? አ ለእኔ የሚጠቅሙኝ የሚጠቅመኝ ሁሉ እናትና አባት ነው። ለእኔ እናቴና አባቴ አልሞቱም። አሁንም እየሰጡኝ ነው፣ ማር እየሰጡኝ ነው። እንዲህ እናትና አባት የሆኑት ነፍስና ስጋን አዛምደው ህይወቴ ነው ያስባሉት። ንቦች በአለም አቀፍ ደረጃ ባሳለፍነው ሳምንት የንቦች ቀን ተከብሯል። ንቦችን እንጠብቅ መሪ ቃሉም ነበረ። በአገር አቀፍ ደረጃ በጅማ ከተማ መከበሩን ስንሰማ በማዕከላዊ የኢትዮጵያ ክልል ተዘዋውረን በሃዲያ፣ በስልጤ፣ በሃላባና በምስራቅ ጉራጌ ዞኖች ማራምራች ከሆኑት ጥቂት አርሶ አደሮች ጋር አውግተናል። ስለ ንብና የንብ ውጤቱ ማርና ባሕርያቱ ሌላም ሌላም፣ ለማር አምራች አርሶ አደር ሀብት ፈጥሮ ለሀገራችንም ሆነ ለክልሎቹ ገቢ አስገኝቶ ለእኛም ጣፋጭ የሆነውን ምግብ ሰጥቶን በአጠቃላይ ማር ጥቅሙ ከፍ ያለ ስለመሆኑ በየሙዚቃዎቻችን መሃል ማር ማርዬ የማር ወለላ ዘለላ ሲባል የምንሰማው ለዚሁም ይመስላል። እስቲ በጥቂቱ። ማሪዬ ማሪ ሸት ማሮ ላላ ያለኔ ማሊመኔው ያንቺን ጋላ ማሪዬ ማሪ ሸት ማሮ ላላ ያለኔ ወደ አርሶ አደር መለሰ እንመለስ። ኤዲያ ንቡም ጨዋታችንን ሊያስቆመን ሞከረ መሰል፣ በቃ ይቅር ብለናቸው ነበር። ራይቻልም አሉን። የህመም ስሜቱ ለሳቸው የፈጠረው ሳቅ ነበር። ንቦቹ ሲነድፏቸው እሳቸው ምላሻቸው ሳቅ። በአንድ ቀፎንም በአንዱ ሲጨመር ራሳችሁ ተጣልቶ ሁለታችሁ ይበላሻሉ። መጀመራ ያኔ ሁለት ንቦችን ውሪሬቤ

ያኔ እሱ ፈረንጆች ነበሩ። አሜሪካ መጥቶ ነው አንንሰ እንትና ስልጠናን ቢሰጣቸው ቀጥታኑ ቦሌ ወርዳሉ። ከዛኔ ወደ ሚዛን ተፈሪ በመኪና ይመጣሉ። አዲስ አበባ ንብሩ ባታ ገብቶት ከዛኔ ፈረንጆቹ በእንግሊዘኛ ጋይ አቶሽቶን የምን ሰውዮ በአማርኛ ነው ለኛ በከራል ጽፎ ስልጠና ንሰጥ ነበር። ኮንትራት መሬት ወደ ብዙ አንድ ወደ አራት መቶ ምናምን ሺህም ገዝቻለሁ። ልጆቹ ወደ ስምንት ልጆች አሉ። አንዷ ትዳር ይዘቻል። ሁሉም በነ እጃለ ሰባት አለ። ምንም ችግር የለም ችግር የለም። ማራምራች አርሶ አደር መለሰ የንብ መነደፍ ምናቸውም አይደለም። ይልቁኑ ስለ ንብ ባህሪያቱ አውርተው የማይጠግቡ ስለ ንብ ባህሪ በእጅጉ የተረዱ ሲያወጉን እንኳን እነሱ አጠገብ ስለ እነርሱ ባህሪ በደስታ ሲናገሩ እንዲህ ለተመለከት ነው፣ ለእኛ ግርምትን መጫሩ አይቀርም። ማሩን ግን ይበሉታል? ጥያቄያችን ነው። ማሩን ይበሉታል? በጣም ይበላል። በጣም ነው። እግር ማታጠብ ይቀራል እንጂ ኬሬቶ ቃሪቦ በራሳችሁ ያድቃስ ይባላል። ባድይኛ ከዋ በጥብጦም የሚጠጣል። ከዛ ማሩ እንጀራ ማር ይበላል። ቅቤ ማር፣ የእንትና መጭመቃ የጨመቃ አሁንም ቅቤ ማር ከእንጀራ ይበላል እንጀራ ከእንጀራ እንደ እንትና አይበ ያድርገው ነው እንበላቸው። ምንም ምርጫ አለኝም። ዳቦ ከዳቦ ጋር ባደውንም በቃ ብዙ ፎርሙላ የለውም፣ በእጄ ያለ ነገር ስለሆነ ይህናለን። በመድኃኒትም ለመድኒነት ብዙ ነገር ይጠቀማሉ። በጥቁር አዝሙድ፣ ነጭ ሽንኩርት፣ ምናምን ቀሚሜ፣ ብዙ ነገሮችን ይጠቀማሉ። ማር በላለው፣ ማር በላለው፣ ማር መብላት ትንሽ በላለው፣ ብዙ ብዙ አልችልም። በእጅ ያዘ ሰው ደግሞ ብዛትም አይበላም። ከእጁ ካለ የሌላው እኮ ነው የሚበላው። ማር በጣም ተመግቤ ያለው ተነድፍ ያለው ይሄ ደግሞ ያው ተፈጥሯዊ እንትኑ ስለሆነ እየሰራ ነው። ብዙ ነገሮቻችንም ደግሞ በንብ ነው ምሳሌ የምናደርገውና ሁላችንም ንብ ብንሆን እቺ ሀገር በቀላሉ ነው የምትቀየረው። ሁሉም ሰው እንደንብ መስራት አለበት ነው። እኔ ንብ በጣም ወዳለሁ። ንብን መስራት በደንብ እፈልጋለሁ። ንብ አትራፊ ነው። ኪሳራ የለበትም። መዳበሪያ አትልም ዩሪያ ዘራለሁ፣ ሰራተኛም ጥሻ አስቆፍራለሁ ምን አትልም። ጋሮ ጋሮሌ በደንብ ከጠበቅ እሱ የሚፈልገውን የሚጠላውን ነገር ሁሉ ጠልታ የሚፈልገውን ነገር አስቀረቀብ ከአንተ ጋር ዝም ብሎ የሚኖር ነው። በኔ ውስጥ እንደ ልጅና አባት ነው የምሰራቸው። የክፉ ዝርያን በጥሩ ዝርያውንም ይሁላቸው የተለማ ወርቅ ስቤራለሁ ከሱ ማዳቀያ ሲስቴማ ክፉ ዝርዋን ወደ ጥሩ ዝርዋን ማልሻለሁ አዳቅዬ ነው። አምናና ዘንድሮ አልተገኘም ብያለ ምንም ተገኝተዋል። አንድ ሀምሳ ኪሎ ቁርጥ ያለው ዘንድሮ ሀምሳ ኪሎ በአንድ ሺህ ብር፣ አምሳ ሺህ ብር ወደ አምሳ ሺህ ብር ተገኝተዋል ማለት ስለዚህ። የእሱ ትንሹ ከዚያ ፊት ስንት ተገኝተዋል? ከመቶም በላይ ያገኝ ነበር። ማር ውድ ነው። ማር አሁን ተሰልፎ እኮ ነው ኔጋ የሚገዙት፣ ገበያ ነው የትም ቦታ። እኛ በመሪዎቻችን የተነገረን ነገር እኮ ከላይ ወደታች ስናወርድ እንዴት እንደምንቸገር ብታያን በጣም እንቸገራለን። ግን ንቦች አይቸገሩም። ሩቅም ሄደው ምግብም ሊያመጡ ሄደው ውሃም ሊያመጡ ሄደው አይቸገሩም፣ ይናበባሉ። ያም ነው ሁሌም ታታሪነታቸው ያው ሌላው ጥሩ ምሳሌ የሚሆን ተመልካቾቻችን፣ በአብዛኛውን ጊዜ ማር አምራች የሆኑ አርሶ አደሮች በበሽታ አይጠቁም ተብሎ ይገመታል። ጤና ምንም ነገር አይነካም። ብርድ የሚባል የለም፣ ነር የሚባል የለም። የወባ ምናምን የሚባል ነገር ልጆችንም ይዞ አላውቅም ምናምን ብሽታ ብርድ ብሽታ ምናምን ብርድ ራሱ አላውቅም። ብርድ ራሱ ለሳለፍ በሞቶ የት መሄዳለሁ? በቃ ልጅነቴ ጀምሮ ነው እንደዚህ አይመተኝም። ማር በላለሁ በለ ታደዋን የጀመርኩት በዚህ አስም ምክንያት እርባታው እንዳ እንዳስፋፋ ያስደረገኝ አስም ነው። እሺ አስሙን እየተከላከልኩበት ነው፣ ለኔ መድኃኒትም ነው እየተቆጣጠረው አሁን። ማሩ ነው ማሩ ነው በሽታዬን የሚያከማኝ በይበልጥ ማሩ ነው። ብዙ በሽታ ይከልክላል። ማር ዋነኛው ማር የሚከልክለው መስከረም ላይ የሚቆረጠው ማር አበባው የተለያየ የተለያየ ነው። ብዙ አበቦችን ስለሚይዝ ብዙ በሽታ ይከልክላል። ንቦቹ ጋር ከጠጋ ሁሉም አለ። ጣፋጩ ማርም አለ፣ ንድፊያውም አለ። ንድፊያ ውስጥ ደግሞ መድኃኒት አለ። መድኃኒቱ ምንድነው? አንድ ንብ እኮ አንድ ጊዜ አይብዛ እንጂ አንዴ ብትነጥፍህ አስራ ሰባት ሲሲ አንቲባዮቲክ ነው የምትወጋው፣ በነጻ ማለት ነው። እኔ ብችል በወር አንድ ጊዜ ብነደፍ በየወሩ እንግዲህ አስራ ሰባት እንትን ያለው ሲሲ አንቲባዮቲክ ተወጋው ማለት ነው። የኢሚኒቲን ነው ኢንሃንስ እያረግኩ ያለሁት የተፈጥሮ ለዚያው ዛፎችን አዘጋጅተው ጥቂት እንክብካቤዎች በማድረግ በትንሽ ወጪ ብዙ ትርፍ ስለማግኘት የነገሩን ቀደም ሲል ያነጋገርናቸው ማር አምራቾች ስለ ንብና ባህሪያቱ ገጠመኝና ሀብቱ በተዝናኖት መልክ አጫውተውናል። አንደኛ ጤንነት አገኘው፣ ከዛኛ ብር አገኘው፣ ከዛ ማስተዳደራን አገኘው ከዛ ብዙ ነገሮች አሁን እኔ መኪና ማግዛቱም ቀላል ነው። ፎቅ ማስራት ቀላል ነው። እርሱ ድህነትን አሸንፈዋል ልበል? እንዴት ነው? መካከለኛ ለእንደ ራሴ አሸንፊያለሁ። ለራሴ በቂ ነኝ፣ ግን ለሌላ መትረፍ አለብኝ ሰርቼ። ስለ ስንት አሸነፉ ድህነትን? አስቸጋሪ ነው። ሶስት ለሁለት ነው፣ ሶስት ለምናምን ይባላል። ሶስት ለአንድ እንደሚባል አይነት ነው። ድህነት አስቆጥሯል። እስካሁን አልነካኝም፣ ግን ይህ ቤተሰቡ ደህ ከሆነ ያው ነዋ። ምን ዋጋ አለው? የኔ መኖር ዋጋ የለውም። እንደምንሰማው ከሆነ አሜሪካ ላይ የማይናደፉ ንቦች አሉ፣ ምንም የማይናደፉ በቀን ገብተህ ማር የማታወጣ ማር የሚቆርጡበት ቲቪ በምንም እናያለን ግን የእኛ ንቦች ግን በቀን ወንድ የሆነ ዝር ብሎ አይደርስባቸውም። ምክንያቱም ተናዳፊ ቁጡ ናቸው። ኃይለኛ ነው። ኢትዮጵያዊ እንደዚ ነው። ጄኔቲክ ኢምፕሩቭሜንት ጋር ተያይዞ የሚመጣ ነው። መጀመሪያ ንብ ሁሉ ተናዳፊ ነው ሲፈጠር። ነገር ግን ያው ሰው ብዙ ነገር ከዛም በላይ ስራዎች እየሰራ ነው ያለውና ሳይንስ የማመጠው ነገር የለምና አሁን አውሮፓ፣ ሌሎች አካባቢ ላይ ሲታይ የማይናደፉ ንቦች አሉ። ትልቁ ስራ የተሰራው ምንድን ነው? የጄኔቲካሊ ኢምፕሮቭ እየተደረገ እንዳይናደፍ ያው ማርሱን ማስወገድ ስራ ነው የተሰራው። እኛ ጋር ደግሞ ያሉት በአብዛኛው የሚናደፉ ንቦች ናቸው። የተነደፋ ምግ ነክቶት ነ እሱን ነካ ሄዱ እንትን ሊከፍት ሄዳ ከፈታት ሲከፍ ለምን ከፈተኝ ብሎ ነው የነደፈው። የኢትዮጵያ ንቦች ተናዳፊ ባይሆኑ እስካሁን አንድም ዝርያ አይኖርም ነበር። አንድም ዝርያ የንብ ዝርያ አይኖርም ነበር ባይናደፉ አንድ ህሉን ቀፎ ቆርጣለሁ ብሎ ሄዶ ማሩ ሙልጭ አድርጎ ጨርሶ ይቆርጥባቸውና ባዷቸው ያስቀራቸዋል። ስለዚህ በረሀብ ተጎሳቁለው ሊያልቁ ሊሞቱ ይችላል፣ ሊጥፉም ይችላል። ወደ ኒቡ ጋር ከቀረብ ከየት እንደሚያመጣ አታውቅም። አበባውን ይዞ የት እንዳደረ እንደ ውጭ ያደረ ሰው ይመስላል ኒቡ። ስለ ንብና ማሩ ባህሪውና ውጤቱ ከዚህም በላይ ብናወጋ ደስ ይለናል። ሰዓት ገድቦን ልንቋጭ የቀረን ግን ከንብ ምን እንማር የሚለው ነው። ንብረታቸው እኮ ለመከላከል መብታቸውን ለማስከበር ነው የሚናደፉት። ለምሳሌ ማር የሚሰሩት እኮ ላንተ አይደለም፣ ለራሳቸው ብለው ነው የሚሰሩት። ዘራፊ ይበዛባቸዋል። አንዱ ዘራፊ ሰው ነው። ሰው ግን በአግባቡ ከዘረፈ ያስቀራል። ስለዚህ እርስዎ በአግባቡ ዘራፊ ነው። በአግባቡ የንቦቹን ዘራፊ ነው። አዎ በአግባቡ ወንጀለኛ ወንጀለኛ አይደለም። ዘራፊ አይደለም። ሰብስቤ ይጠየቃል። ሰብስቤኩ እኔ እየጠበቅኳቸው፣ ውሃ እየሰጠኋቸው፣ እየተንከባከብኳቸው ነው የሚዘርፈው። ዝም ብዬ አይደለም ንቦቹ ጋር መሄድ፣ ማርም መብላት፣ አንቲባዮቲክም ማግኘት፣ ኢሚኒቲን ማሳደግ ነው። ምናልባት የጊዜያዊዋን ፔን እናያት ይሆናል። የትኛውም ጉዳይ መልካም ነገር በውስጡ ፔን አለ። ስኬት ያለ ትግል ያለ ጥረት አትመጣም ማለት፣ ዝም ብሎ አየህ አልጋ በአልጋ ሆኖ የሚሳካላት አካል የለም። እሱን በጉልበት ማሸነፍ ሳይሆን በእውቀት ነው የሚገባቸው ይላቸው። በጉልበት ከሆነ አንድ ቀፎ የአንድ ንግስት ቀፎ ኢትዮጵያ ህዝብ በሙሉ እሱን በአንድ እንገላለን ተብሎ ከመጣ አይችልም። ሁሉንም ይገናል። በሲስቴም ነው እሱን የሚሰራቸው በእውቀት ነው የሚሰራቸው። በሌላ ነገር የማታገኛቸው ነገሮች ሁሉ እዛ ውስጥ ንቦቹ ጋር አሉ። ከንቦቹ ታታሪነትን ትማራለ። ትጋትን ትማራለ። ጽናትን ትማራለ። ቢጠሙ ይጸናሉ፣ ቢራቡ ይጸናሉ። ሩቅ ይሄዳሉ። ታማኝነትን ትማራለ። ንቦቹ ኩናቸውን ንግስታቸውን ሲጠብቁ ህይወታቸውን ይከፍላሉ። ከንቦች የምትማረው ብዙ ነገር አለ። ምናልባት ስላልተነገራላቸው ይሆናል። ከነሱ የሚገኘው ማር ብቻ ሳይሆን፣ ከነሱ የሚገኘው መድኃኒት ብቻ ሳይሆን፣ ከነሱ የሚገኘው ዶላር ብቻ ሳይሆን ብዙ ሊነገር ያልተነገረ ሊነገር የሚገባው ያልተወሰደ ትምህርት ግን ሊወሰድ የሚገባው ብዙ ነገር አለ። የሰው ልጅ ሊማርበት የሚገባው ብዙ ነገር አለ።